ክርስቶስ ተንሰ አሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም ሚዜሰ ኮነ ፍስሃ ወሰላ ኦሪት ዘፍጥረት ምዕራፍ ሠላሳ አምስት ከቁጥር አንድ እስከ ፍጻሜ ምዕራፍ እግዚአብሔርም ያዕቆብን አለው ተነስተ ወደ ቤቴል ውጣ በዚያም ኑር። ከወንድምህ ከኤሳው ፊት በሸሸህ ጊዜ ለተገለጠልህ ለእግዚአብሔርም መሰዊያውን አድርግ። ያዕቆብም ለቤተሰቡና ከእርሱ ጋር ላሉት ሁሉ እንዲህ አለ፣ እንግዶቹን አማልክት ከመካከላችሁ አስወግዱ፣ ንጹሐንም ሁኑ፣ ልብሳችሁንም ለውጡ። ተነስተንም ወደ ቤቴል እንውጣ፣ በዚያም በመከራዬ ጊዜ ለሰማኝ በሄድሁበትም መንገድ ከኔ ጋራ ለነበረው ለእግዚአብሔር መሰዊያን አደርጋለሁ። በእጃቸው ያሉትንም እንግዶችን አማልክት ሁሉ፣ በጆሮቸውም ያሉትን ጉትቾች ለያዕቆብ ሰጡት። ያዕቆብም በሴኬ አጠገብ ካለችው የአድባር ዛፍ በታች ቀበራቸው። ተነስተውም ሄዱ። የእግዚአብሔርም ፍርሃት በዙሪያቸው ባሉት ከተሞች ሁሉ ወደቀ። ያዕቆብንም ልጆች ለማሳደድ አልተከተሏቸው። ያዕቆብም እርሱ፣ ከእርሱ ጋርም የነበሩት ሰዎች ሁሉ በከነአን ምድር ወዳለችው ወደ ሎዛ መጡ፣ እርሷም ቤቴል ናት። በዚያም መሰዊያውን ሠራ። የዚያንም ቦታ ስም ኤል ቤቴል ብሎ ጠራው፤ እርሱ ከወንድሙ ፊት በሸሸበት ጊዜ እግዚአብሔር በዚያ ተገልጦለት ነበርና። የርብቃ ሞግዚት ዲቦራም ሞተች፣ በቤቴልም ከአድባር ዛፍ በታች ተቀበረች። ስሙም አሎን ባኩት ተብሎ ተጠራ። እግዚአብሔርም ለያዕቆብ ከሁለት ወንዞች መካከል ከሶርያ ከተመለሰ በኋላ እንደገና ተገለጠለት፣ ባረከውም። እግዚአብሔርም ስምህ ያዕቆብ ነው፣ ከእንግዲህም ወዲህ ስምህ ያዕቆብ ተብሎ አይጠራ፣ ስምህ እስራኤል ይባል እንጂ አለ። ስሙንም እስራኤል ብሎ ጠራው። እግዚአብሔርም አለው፣ ሁሉን ቻይ አምላክ እኔ ነኝ፤ ብዛ፣ ተባዛ ሕዝብና የአሕዛብ ማኅበር ከአንተ ይሆናል፣ ነገሥታትም ከጉልበትህ ይወጣሉ። ለአብርሃምና ለይስሐቅም የሰጠኋትን ምድር ለአንተ እሰጣለሁ፣ ከአንተም በኋላ ለዘርህ ምድሪቱን እሰጣለሁ። እግዚአብሔርም ከእርሱ ጋር ከተነጋገረበት ስፍራ ወደ ላይ ወጣ። ያዕቆብም እግዚአብሔር ከእርሱ ጋር በተነጋገረበት ቦታ የድንጋይ ሐውልት ተከለ። የመጠጥ መሥዋዕትንም በእርሱ ላይ አፈሰሰ፣ ዘይትንም አፈሰሰበት። ያዕቆብም እግዚአብሔር ከእርሱ ጋር የተነጋገረበትን ያን ቦታ ቤቴል ብሎ ጠራው። ከቤቴልም ተነሱ። ወደ ኤፍራታም ሊደርሱ ጥቂት ሲቀራቸው ራሔልን ምጥ ያዛት። በምጡም ተጨነቀች። ምጡም ባስጨነቃት ጊዜ አዋላጅቱ አትፍሪ ይሄኛው ደግሞ ወንድ ልጅ ይሆንልሻልና አለቻት። እርሷም ስትሞት ነፍሷ በምትወጣበት ጊዜ ስሙን ቤን ኦኒ ብላ ጠራችው። አባቱ ግን ብንያም አለው። ራሄልም ሞተች፣ ወደ ኤፍራታ በምትወስድ መንገድ ተቀበረች፤ እርሷም ቤተልሔም ናት። ያዕቆብም በመቃብሯ ላይ ሐውልት አቆመ፤ እርሱም እስከዛሬ የራሄል የመቃብሯ ሐውልት ነው። እስራኤልም ከዚያ ተነሳ፤ ድንኳኑንም ከጋዴር ግንብ በስተወዲያ ተከለ። እስራኤልም በዚያች አገር በተቀመጠ ጊዜ ሮቤል ሄደ፣ የአባቱንም ቁባት ባላን ተገናኛት። እስራኤልም ሰማ። ያዕቆብም ልጆች አስራ ሁለት ናቸው። የልያ ልጆች ያዕቆብ የበኩር ልጅ ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ የራሄል ልጆች ዮሴፍ፣ ብንያም፣ የራሄል ባሪያ የባላ ልጆችም ዳን ንፍታሌም፣ የልያ ባሪያ የዘለፋ ልጆችም ጋድ፣ አሴር። እነዚህ በሁለቱ ወንዞች መካከል በሶሪያ የተወለዱለት የያዕቆብ ልጆች ናቸው። ያዕቆብም ወደ አባቱ ወደ ኢሳቅ አብርሃምና ኢሳቅ እንግዶች ሆነው ወደ ተቀመጡባት ወደ መምሬ ወደ ቂርያት አርባቅ እርሷም ኬብሮን ወደምትባለው መጣ። የይስሐቅም ዕድሜ መቶ ሰማንያ ዓመት ሆነ። ይስሐቅም ነፍሱን ሰጠ ሞተም፣ ሸምግሎ ዕድሜንም ጠግቦ ወደ ወገኖቹ ተከማቸ። ልጆቹም ኤሳውና ያዕቆብ ቀበሩት። ይቆየን። ወስብሃት ለእግዚአብሔር።